ስፋት የሚሰማው ሰው ሲጠፋ ሰሆን እርሱ ከዛም አልፎ ካለ በደል መከሰሱ ስለኛ ፍቅር አንቱ ስለሱ ፍቅር ስንቱን ላውራ አርያም በእጁ የዓለም ጌታ ስለኔ በደል በእኔ ፈንታ የዓለም ንጉስ ተንገላታ። ሰላም! የእግዚአብሔር ቤተሰቦች፣ የእናታችን የቅድስ ድንግል ማርያም ወዳጆች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። ዛሬም እንደተለመደው በጅማ ዩኒቨርሲቲ ግቢ ጉባኤያችን የትንሣኤን በዓል አከባበር ልናስቃኛችሁ ዝግጅታችንን አጠናቀናል። ትንሣኤ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለምን መከራ የተቀበለበት ለሰው ልጅ ያለውን ታላቅ ፍቅር ያሳየበት ድንቅ በዓል ነው። ይህንንም ልዩ በዓል በግቢ ይህ ጉባኤችን የተለያዩ መርሃ ግብራትን በማዘጋጀት በዝማሬና በልልታ ታጅበን ወደ ተመደብንበት ቅዱስ ጊዮርጊስ ቤተ ክርስቲያን ጉዞችንን ጀምረናል። እስከ ጉዞችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝ በየመሃሉ እየገባው የተለያዩ የባልን አካባቢ የማስቃኛቸው ይሆናል። መልካም ጊዜ

ፋሲካን የፋሲካን በዓል ከእኛ ጋር እያከበራችሁ እንደሆነ ተስፋችን ነው። አሁን ደግሞ የጅማ ዩኒቨርሲቲ ዋና ግቢ ጉባኤ ተማሪዎችን ስለ በዓሉ በዓል አከባበር አንዳንድ ነገሮችን ጠይቃቸዋለን። አብራችሁን ቆዩ። እሺ ስምሽን ሽልማለበ ስሜ አስረሳቸው ነው ባላለው የአራተኛ ዓመት ሚድዋይፈሪ ተማሪ ነኝ። እሺ የትንሳኤ በዓል አከባበር በግቢ ጉባኤ ምን ይመስላል? የትንሳኤ በዓል አከባበር በግቢ ጉባኤ በጣም ደስ ይላል። ሁሌም እንደምናደርገው የአጥቢያ ቤተክርስቲያናቱ ተማሪዎችን በመከፋፈል ጉዞ እናደርጋለን። ሌሊት አዳር አለ። ተመልሰን ደግሞ ከደረስን በኋላ የካፌ ዘጠኝ ሰዓት ተዘጋጅቶ ይጠብቀናል፣ ግቢ ላይ ይህን እንሳተፋለን። አሁን ወደ ቅዱስ ጊዮርጊስ ቤተክርስቲያን ጉዞ እያደረግን ነው፣ ማለትም ከተማሪዎች ጋር። እሺ የትንሳኤ በዓል አንቺ ምን አይነት ትርጉም አለው? ለኔ በጣም ደስ የሚል በዓል ነው። በጣም ትልቅ ትርጉም አለው። ነገር ግን እንዲሁ በአንዳንድ ጉባኤትም እንደምንማረው ራሱ በጣም ጾሙንም እንደምንሰማው አብይ ጾም ብለን የተነሳን ጌታችን ኢየሱስ ክርስቶስ አርባ ቀንና አርባ ሌሊት በገዳመ ቆሮንጦስ ጾሞ የጸለየበት ስለሆነ እሱን ታሳቢ በማድረግ እኛም ጾመን አሁን ደግሞ ያው ሞቱን ትንሳኤውን ለማየት የምናከብረው በዓል ነው ማለት ነው። ስለዚህ በጣም በኢየሱስ ክርስቶስ ሞትና ትንሣኤ ለምናምለኛ በጣም ትልቅ በዓል ነው ማለት ነው። ለእኔም እንዲሁ በግቢ ጉባኤም ሰብሰብ ብለን የምናከብርበት በዓል ስለሆነ በጣም ደስ የሚል ስሜት ያለው በዓል ደስ ይለኛል። እንግዲህ ፋሲካ በዓል የሚጀምረው ከህማማት ሳምንት ነው እና የግቢ ጉባኤ የህማማት ሳምንት አከባበር ምን ይመስል ነበር? የግቢ ጉባኤ የህማማት ሳምንት አከባበር ደስ ይላል። ከእለተ ሆሳና ጀምሮ በቤተክርስቲያናችን ዘንባባ ይዘን ከማክበር ጀምሮ በዓሉ ደስ ይላል። ስለዚህ ይሄኛው ይሄ በዓል ደግሞ በግቢ ጉባኤያችን በጣም ህማማቱን በሙሉ እንደ ማንኛውም ምእመን ተሰባስበን እናከብራለን ነገር

በተለየ ሁኔታ ደግሞ ጸሎተ ሐሙስን ከህማማት ውስጥ አንዷ ቀን አደለች። እሷን ቀን ቅዳሴ ስላለ ከቅዳሴ መልስ በማንኛውም ሰዓት በማሜ ቤት የምትባላለች በዚህ ግቢ ጉባኤ ላይ በእሷ ከቅዳሴ በኋላ ሽሮ በዳቦ ሁሌም ስለምንበላ አሁን ደግሞ በቅዳሴ ልክ የሐሙስ ቅዳሴ በኋላ ሽሮ ተዘጋጅቶ፣ እንዲሁም በዓሉን በማስመልከት በሚዘጋጀው ጉልባንም ግቢ ጉባኤያችን የራሷን አዘጋጅታ በሱ እንሳተፋለን። ግቢ ጉባኤያችን ደግሞ ከ2016 ከሶስት ዓመተ ምህረት ጀምሮ የህይወት ቀን እያለች የምታዘጋጅበት ቀን አለ። ተማሪዎቹ የቅዱስ ቁርባንን የሚሳተፉበት ቀን የህይወት ቀን ብላ ሰይማ ተማሪዎቿን ለቅዱስ ቁርባን ታሳትፋለች። ይሄም ቀን በጸሎተ ሐሙስ ተዘጋጅቶ ነበር። በጣም ብዙ ብዙ ተማሪዎችን ደስ የሚል ለህይወት ቀን ተሳትፈው ለቅዱስ ቁርባን በቅተው ያየንበት ቀን ነው። በጣም ደስ ይል ነበር የአሁኑ በአል አካባቢ እሺ በስተመጨረሻ እንኳን አደረሳችሁ ማለት የምትፈልጊያቸው ሰዎችና መልእክትም ካለሽ ታስተላልፊያለሽ። እሺ፣ አመሰግናለሁ። እንኳን አደረሳችሁ ማለት ምፈልገው በመጀመሪያ ለሁሉም ኦርቶዶክስ እምነት ተከታዮች በጌታችን ሞትና ትንሣኤ አምነው ከኃጢአት ዳንን ብለን ለምናምን ለሁላችን ለኦርቶዶክስ አማኞች በሙሉ እንኳን አደረሳችሁ ማለት እፈልጋለሁ እንዲሁም ደግሞ በግቢ ጉባኤያችን ሁሌም እንደዚሁ ደምቀን በጉዞ እየተሳተፍን ስለምናከብር የግቢ ጉባኤያችን ኦርቶዶክስ ተማሪዎች በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። በመጨረሻ ማለት የምፈልገው ሁሉም ተማሪ በግቢ ጉባኤ ማንኛውም ተማሪ ግቢ ጉባኤ ያለ በሙሉ በግቢ ጉባኤ ተሳትፎ በዓልን እንዲያከብር እና የግቢ ጉባኤ አባል ቢሆን በዓልን ያለምንም ችግር በሰላም ማሳለፍ ይችላል፣ ደስ ብሎት የበዓሉን ትርጉምም አውቆ ማሳለፍ ይችላል እላለሁ።

ሰላም፣ እንዴት ነው? እግዚአብሔር ይመስገን። እንኳን ለትንሳኤ በዓል በሰላም አደረሰ። እንኳን አብራ አደረሰን። እሺ፣ የትንሳኤ በዓል አከባበር በግቢ ጉባኤ ምን ይመስላል? ያው እንዳየው ከሆነ በጣም ቆንጆ ነው። በጣም አሪፍ ነው። በጣም ደስ ይላል። እኛ እዚህ ያለነው የግቢ ጉባኤ ተማሪዎች ወደ ቤተሰብም ናፍቆት እንዳይዘን ብረም ደስ በሚል ሁኔታ እያከበር እንገናኛለን። በጣም ደስ ብሎኛል። በነየታ በጣም ደስ ብሎኛል። እሺ እንግዲህ ፋሲካ በዓል አከባበር የሚጀምረው ከህማማት ሳምንት ነው። የህማማት ሳምንት በግቢ ጉባኤ እንዴት አለፈ? ከሐሙሱ ጀምሮ የነበረው አከባበር ምን ይመስላል? ያው ከሰኞ ጀምረን ያው በተለያየ ሰዓታት በየግዛቱ የሰዓታት ተከፋፍለው አባቶቻችን ባስተማሩት መሰረት እየሰገር ገብረ ማተም ማማተም እየተነበበ እየሰማን እየሰገን በተለይ ደግሞ በሐሙስ ዕለት ጌታችን አምላካችን መዳታችን መዳናን ኢየሱስ የሐዋርያትን እግር ዝቅ ብሎ ያጠበበት እና ትህትና ያስተማረበት ጥልቁ ዕለት እንደሆነ አባ የኛ አባቶቻችንም እግራችን አያጣው አስተምሮናል እና በጣም ደስ ይለኛል። በስተ መጨረሻ እንኳን አደረሳችሁ ማለት የምትፈልገው መልእክት ስካውካል? ለመላው ክርስቲያን ኦርቶዶክስ እምነት ተከታዮች በሙሉ እና ለግቢ ጉባኤ ተማሪዎች ሙሉ እንኳን አደረሳችሁ ለማለት ይወዳለሁ። አመሰግናለሁ። እንግዲህ ተመልካቾቻችን ወደ ቅዱስ ጊዮርጊስ እያደረግን ያለ ነው። የትንሳኤ በዓል ዋዜማ እንደቀጠለ ነው። እናንተም አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በየመሀሉ እየገባው ስለ በዓሉ አንዳንድ ነገሮችን የማስጎበኛቸው ይሆናል። መልካም ጊዜ

ተወደዳችሁ እና የተከበራችሁ የፕሮግራማችን ተከታታዮች ከቅድም ጀምሮ በልልታና በዝማሬ የደመቀው ጉዟችን በዚህ መልኩ ተጠናቋል። አሁን ደግሞ ሌሎች የቅዱስ ጊዮርጊስ የቤተ ክርስቲያን ስርዓቶች ይቀጥላሉ። እኛም በሌሎች የበዓል ዝግጅቶች ተመልሰን የምናገኛቸው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችን እንዲቆዩ እየጋበዝኩኝ ወደ ፕሮግራም ወስዳችኋለሁ። መልካም የትንሳኤ ቅዱስ ጊዮርጊስን የቅዳሴ ፕሮግራም ተካፍለን ጨርሰናል። በቀጣይ የጠዋት ፕሮግራም ላይ የምንገናኝ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። መልካም የትንሳኤ መካከል ስለምን ትፈልጋላችሁ? ተነስቷል። በዚህ የለም። ሰላም ውድ ተመልካቾቻችን፣ ከትላንትናው ጀምሮ የትንሳኤ በዓል አከባበርን ስናስቃኛችሁ ቆይተናል። ዛሬም ደግሞ በግቢ ጉባኤያችን የተዘጋጁ ልዩ የበዓል ፕሮግራሞችን ልናስቃኛችሁ ተዘጋጅተናል። እስከ ፕሮግራማችን ፍጻሜ ድረስ በአክብሮት እንድትከታተሉን ግብዣችን ነው። በድጋሚ መልካም የትንሳኤ በዓል አባታችን እንኳን አደረሰው። አሜን፣ እንኳን አብሮ አደረሰን። እኔ ደስ በጣም ነው ደስ ያለኝ። አሁን አንዳንድ ቦታ ሂደን እንኳን አይወነን ቦታ በሌላ አመቱ በዓል ሂደን አንዳንድ ቦታ እንኳን ወፍ የለንም ወፍ የለም፣ ሂዱ ከዚህ ምናምን ነው የምንባለው። በቃ በቃ ገበያ ውስጥ የገባች ውሻ ነው የሚያደርጉን። ስለዚህ እዚህ ደሞ ክርስቲያኖች እኛን እኩል ይዞ አብሮ አጠጥቶን አባልታችሁን አጥርታችሁን፣ አጥባችሁን፣ አለብሳችሁናል። እድሜ ጠጋ ልበሱ፣ እድሜ ይስጣችሁ ነው የምለው። የማታ እንጀራ ይስጣችሁ ፈጣሪ የማታ እንጀራ ይስታጩ፣ የቀራው ፈጣሪ ደሞ ይሙላልን። በጣም ነው። እንስጋና ነው ከኛ የምንጠብቀው። እን በጣም ነው ምን

የተከበራችሁና የተወደዳችሁ የፕሮግራማችን ተከታታዮች በግቢ ጉባኤያችን የነበረው የትንሳኤ በዓል አከባበር የተመለከታችሁትን ይመስል ነበረ። እስከ ፕሮግራማችን ፍጻሜ ድረስ ስለተከታተላችሁን ከልብ እያመሰገን ለመላው ኦርቶዶክሳዊያን እምነት ተከታዮች በሙሉ መልካም የትንሳኤ በዓል እንዲሆን እንመኛለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም በዓል።